ዜና ገርሉን ዳግመኛ ከተወለደበት ጊዜ ጀምሮ በሰማዕትነቱ በአባቱና በእናቱ አገር በየሀገሩም ሁሉ ያደረገውን ተአምራቱን እንናገራለን። የሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎትና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘለዓለሙ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የብስና የባሕር ፀሐይ፣ የተርሴስና የቢሮት ኮከብ፣ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንተ ሙላዱን እንነግራችኋለን። ስሙ በገላትያ አውራጃ የምትሆን በእንቁራ አገር ኤጲስቆጶስነት የተሾመ አባ ቴዎዶጦስ በሚያዝያ 23 ቀን ሰማዕትነትን የፈጸመውን የኃያሉ ቅዱስ ጊዮርጊስን ገድል ለማስረዳት ዳግመኛም ትውልዱን የአባቱንና የእናቱን ሀገር፣ የወገኑን ደግነት፣ የተጋድሎውን ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትን ማግኘቱን በያገሩ በያውራጃው በጌታችን ኢየሱስ ክርስቶስ ስም ድንቅ ተአምራት ሲሠራ መኖሩን ለመግለጥ የጻፈው የኃያሉ ቅዱስ ጊዮርጊስ የከበረ መጽሐፈ ገር ይህ ነው። ይህንን የሊቀ ሰማዕታት ቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከሦስት መቶ አስራ ስምንት አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ እጅግ የተጋደለ የሰማይታት አለቃቸው የከበረ ኃያል ጽኑ እነሆ የሞቱን መታሰቢያ የምናከብርበት የሰማዕቱ ቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። የምታድን የክርስቶስ የመከራው ተካፋይ ለምትሆን ይጠራ ዘንድ በስጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርም በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔርም ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት ሰላሳ ስልሳ መቶ ጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃድ ብቻ ብዙ ገንዘቡን ወንዶችንና ሴቶች አገልጋዮችን ያለውን ሀብቱን ተድላ ደስታውን ሁሉ ንቆ በሕገ ልቡና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን ተከታትሎታልና ስለዚህ በቁርጥ ቀን በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት ከነበሩት ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱት ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ነፍሳችንን የሚጠብቅ ብዙ ምግባራትን ለመፈጸም ሁል ጊዜ በትጋት ትሩፋትን፣ ይልቁንም እግዚአብሔር የሚወደውን ይሠራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህ የዓለም ሥራዎች ፈጥነው ያልፋሉና፣ ስለዚህም ይህ ኃያል ሰማዕት ሐዋርያው ቅዱስ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ሆናችሁ ምድራዊውን ያይደለ ለአብ ዕሪና ያለውን ክርስቶስ ያለበትን ሰማያዊውን አገር ሹ ያለውን አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ ኃያል ቅዱስ ጊዮርጊስ የአባቱን ሹመት፣ የእናቱን የወገኑን ታላቅነት፣ የመስፍንነቱን ክብር አልፈለገም። እኛ ኃጢአትን በመጨረሻ ከምናገኘው ክብር ይልቅ የዓለምን ክብርንና ብዕሉንም እንመርጣለን። እርሱ ግን የሥጋ ጉልምስና ጠባይ አላሸነፈውም። ይህ የተወደደ መንፈሳዊ መስተጋድል የጽድቅ ጸሐይ ኃያል ጊዮርጊስ በልቡናው መርምሮ ተስፋውን መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈውም። ከወርቁ ከጨርቁ በማንኛውም ፍቅር አልተመኘም። ነፍሱም አምልኮት እግዚአብሔርን የቀና ሐሳቡን፣ ፍጹም ሃይማኖቱን፣ እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው። ፈሪሃ እግዚአብሔርም ተጠብቀው ነበርና በተጋድሎ ሁሉ እንዳይሰናከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁህ ኃያል ጊዮርጊስ በፍጹም ልቦና መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠረላው በጠራው ጊዜ ቅዱስ ጊዮርጊስ ለመሄድ ደስ አለው፣ ወደ ተጋድሎም ተፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊልን የመንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ንጹሐ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም። ወደ እግዚአብሔር ያቀርባቸው ዘንድ በተጋደለባቸው ሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትም የክብር አክሊልን ተቀዳጅተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልና እንነግራችኋለን። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በዓለም ሁሉ በዓለም የሚያደርጉለት በዓል የሚያደርጉለት የታላቁና የኃያሉ ሰማዕት ቅዱስ ጊዮርጊስ ክብር እንነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችን ኢየሱስ ክርስቶስ እኔ በራሴና በቸራ አባቴ በመንፈስ ቅዱስም ቃል ገባሁልህ፣ ከሴቶች ልጆችህ መሃል ከዮሐንስ መጥምቅ የሚበልጥ እንዳልተነሳ፣ ዳግመኛም በማኅበር ሰማዕታት መሃል ሁሉ ለዘላለም አንተን የሚመስልህ የሚስተካከልህ አይነሳም፣ በመንግሥቴ ዘንድ አንተ ትበልጣለህ እንጂ አንተም የልዑል እግዚአብሔር ወዳጅ ጊዮርጊስ ተሰኝተህ ትጠራለህ ብሎ በመሐላ ቃል ኪዳንን ሰጥቶታልና፣ ወንድሞቼ ሆይ እኔ ግን አሁን የገናናውንና የታላቁን የኃያሉንና የብሩህ ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስን ተጋድሎ ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮ ሕጸጽ፣ የሕሊናዬን ደካማነት እኔ ያውቀዋለሁና የከበረችውን ከፍ ያለችውን ክብረ ተጋድሎን ፈጽሜ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረዴቱን ልኮልኝ ልቦናዬንም አበቅንቶይልኝ ለኃያሉ ቅዱስ ጊዮርጊስ ሊቀ ሰማይታት የተወደደ ክብረ ገድሉ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠው ዘንድ በትዕግስት እጠብቃለሁ። የኃያሉ ሊቀሰማይታት ቅዱስ ጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ሰው ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ሌሊቱን አንደበቴ ለደካማውም ህሊናዬ እጅግ ጽኑ ነው። ነገር ግን ጽኑ ከክርስቶስ አገልጋይ ሊቀ ሰማዕታት ቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቡና በእግዚአብሔር ላይ ያለውን የቀና ሃይማኖት፣ የጸናችሁን ተስፋውን፣ ተንኮል የሌለበት ፍቅሩን፣ ለሰው ሁሉ ያለው ርኅራ ይሆን ታናሽም ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን ቸርነቱን የአንደበቱን ልዝብነት የትዕግስቱን የዚህ ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ነቢይ እግዚአብሔር ዳዊት በመዝሙሩ እንደተናገረ በማያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን ወልደ እግዚአብሔር ኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እሊህ ናቸው። በዚችም መጽሐፍ ገር ለመጀመሪያ አስቀድሜ እንደተናገርኩ ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ስለ ገድሉ ከእግዚአብሔር አምላክ የሰማው ቃልም ስለ ስሜ መከራን የተቀበላችሁ እናንተ አባቴ ከኔ ጋር አስቀድሞ ባዘጋጀላችሁ ለዘላለም በማያልፍ በማይጠፋ በመንግሥተ ሰማያት ፍጹም ክብርን ትወርሳላችሁ በመንግሥቴም ከእኔ ጋር ደስ ትሰኛላችሁ የሚል ነው። ስለዚህ የማያልፍ ደስታ ስለሚገኝበት አምላካዊ ቃል ኪዳንም ብሎ ሊቀ ሰማዕታት ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን በደስታ ተቀበለ። በቀናች ማስተዋል ጸና። ስለ ፍጹም ትዕግስቱ እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ዜና ገድሉን አደረስንላችሁ። እንግዲህስ ወዲህ የሃያሉ ፍጡነ ረድኤት ሊቀ ሰማይታት ቅዱስ ጊዮርጊስን ጥንተሙላዱን ልንነግራችሁ ይገባናል። ቅዱስ ጊዮርጊስ የጽድቅ ፀሐይ ብርሃነ ተጋድሎ በዓለም የመላ እጅግ የሚያበራ የምሥራቅ ኮከብ ይህ ኃያል ቅዱስ ጊዮርጊስ ስጋውን ያሸነፈ ነው። ይህ ዋጋው የበዛ ቅዱስ ጊዮርጊስ እንቁ ባህሪ ነው። ይህ ጎልያድን የገደለ ቅዱስ ጊዮርጊስ የዘመን አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። ይህ ጊዮርጊስ በሰማይ ላይ የሚያበራ የጽድቅ ፀሐይ ነው። የብሩህ ኮከብ ኃያል ፍጡነ ረድኤት ሊቀ ሰማይታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ከሁላቸው ወዳጆቹ ህዝበ ክርስቲያንና ከኔ ከባሪያው ጋር ይሁን ለዘላለሙ አሚን ጸሎቱና በረከቱ ከኔ ከባሪያው እንዲሁም ከሁላችሁ ጋር ለዘላለም ይሁንና ንዑድ ክቡር በትምህርተ ወንጌሉ እንደ ኮከብ ያበራ የሀያሉ መስተጋድል ሊቀ ሰማዕታት ገባሬ ገባሪ ተአምር ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በጢሮስ ከተማ የሚኖር የፋርሱ ንጉሥ ከሃዲው ዱዲያኖስን እግዚአብሔር ባጠፋው ጊዜ ክቡራት አብያተ ክርስቲያናት በስላሴ ስመታነጽ ከጀመሩ በኋላ በልደ ሀገር ታላቅ አዳራሽ ተሰርታ ባህያሉ ሊቀ ሰማይታት ቅዱስ ጊዮርጊስ ስም ተሰይማ በወርሃ ህዳር ሰባት ቀን ተባርካ ተቀምጣ ነበር። በዚህ የተወደደ ሊቀ ሰማይታት ቅዱስ ጊዮርጊስ ቤት በተሰራበት ቦታ ቤተ ክርስቲያን ታንጾ የሊቀ ሰማይቱ ቅዱስ ጊዮርጊስን ስጋ በውስጡ አሳረፉ። ከእነርሱም ለምእመናን ሁሉ ብዙ ተአምራት ተገለጡ። ዲዮቅልጥያኖስ በአንጾኪያው ጦርነት በሮማውያን ላይ በነገሰ ጊዜ ስለ ፋርሱ ንጉሥ ልጅ ስለ ኒጎሚዶን ሰይጣን በልቡ ገባ። ሮማውያን በጦርነቱ መሃል አግኝተው ወደ እርሱ አምጥተውት ነበርና፣ እርሱም ይጠብቀው ዘንድ ለአንጾኪያው ሊቀጳጳስ ሰጠው። ከዚህም በኋላ ልጁን ይልክለት ዘንድ ከልዩ መልእክተኛ ጋር ለሊቀጳጳሳት ገንዘብ ላከለት። ሊቀጳጳሱም እሺ በጎ ብሎ በምስጢር ላከለት። ዳግመኛም ሮማውያን በጦርነት መሃል ማርከው ይዘው ወደ እርሱ አመጡት። ለዚህም ስለዚህም ተቆጥቶ ሊቀጳጳሱ ገደለውና አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ አዋጅ አስነገረ። በቤተ ጣዖታቱም ውስጥ ሰባ ነገሥታት የሚያመልኳቸው አጵሎስና አርዳሚስ የተባሉ የወንድና የሴት ጣዖታትን አቆመ። በግዛት ውስጥ የሚኖሩትን ሕዝቦች ሰማይና ምድርን ለፈጠረ አምላክ መገዛታቸውን ትተው ለእኒህ እርኩሳት ጣዖታት መሥዋዕት ሰውተው ይሰግዱ ዘንድ አዘዘ። የሮማውያን ንጉሥ ዮስጦስ የኑማሪያኖስ የልጅ ልጁም፣ አቦሊ፣ ሚስቱ ታውክልያ፣ የአብጥሊማዌዎስ ልጅ ገላውዲዮስ አባዲናርና እህቱ ኢራኢ፣ የንጉሥ አማካሪዎች አለቃ ፋሲለደስና ልጆቹ አውሳቢዮስ፣ ልጁ ፊቅጦር፣ ሱሲኒዮስ፣ የበድናድሊዮስ ልጅ ኤስድሮስ፣ የሲድራኮስ ልጅ ቴዎድሮስና የስጥብ ሀገር የሚኖር የዮሐንስ ልጅ ቴዎድሮስ፣ ከሮማውያን መሀልም እጅግ ብዛት ያላቸው የጦር ሰራዊቶች፣ ዳግመኛም በቤተ መንግሥት የነበሩ ስፍር ቁጥር የሌላቸው ብዙዎች ስማቸው የማይታወቅ ታላላቅ ሰዎችና መኳንንት በሰማዕትነት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ተገደሉ። ይኸውም ሁሉ የሆነው በነገሰ በአርባ ዓመቱ ነው። በመቀጠልም አብያተ ክርስቲያናትን ያቃጥሉና ያፈራረሱ ዘንድ አዘዘ። ዳግመኛም የቤተ ክርስቲያናትን መጻሕፍት ተሰብስበው እንዲያመጡ አዞ በፊቱ አስቀርቦ ልዩ ምርመራን ሲያካሄድ ቆየ። በክርስቶስ ስም ያመኑትን ሰማዕታት ይገርላቸውና ከነፍሳቸው ብዛት ሰማያዊት ኢየሩሳሌም ትመላ ዘንድ በምድርም ላይ እስከ ህልፈተ ዓለም ድረስ ተስካራቸው ሲደረግ ይኖር ዘንድ እግዚአብሔር አምላክ የግማሽ ሰዓት ጊዜ ሰጥቷታልና። ዲዮቅልጥያኖስም በልዳ ሀገር በያወራጃው የሚደረጉትን ልዩ ልዩ ተአምራትን በሰማ ጊዜ እጅግ ተቆጣ። አውሃዮስ የተባለ የጦር አዛዡንም ከብዙ ጦር ሰራዊት ጋር ሄዶ ፈጥኖ ያጠፋት ዘንድ አዘዘው። አውሃዮስም በንጉሡ ትእዛት ከሰራዊቱ ጋር ሄዶ ልዳ በደረሰ ጊዜ ወደ ቅዱስ ጊዮርጊስ ቤተክርስቲያን ገብቶ የህንፃዋን ማማርና ውበቷን እየተመለከተ አደነቀ። በውስጧም እጅግ በሚያበራ ብርጭቆ ቀንዲል በፊት ለፊቱ ተተክሎ መብራት እየበራ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን ስዕል በተመለከተ ጊዜ ፈጽሞ ተቆጣ። ፈጥኖ መስቀለኛውን ቀንዲል ሰበረው። በዚህም ጊዜ የመስታወቱ ቀንዲል ስባሪ በራሱ ላይ ተሰክቶ ራሱ ቆስሎ በሰበሰ ተላ። ጭፍሮቹም በታላቅ ፍርሃት ተውጠው ከቤተ ክርስቲያኑ አወጡት እስከ ባህሩ ድረስ በቃሬዛ ይዘው በመርከብ አሳፍረው ሲሄዱ አውሃዮስ በመርከቡ ውስጥ ሞተ። አንጾኪያም በደረሱ ጊዜ የሆነውን ሁሉ ለንጉሱ ነገሩት። ንጉሱም ተቆጥቶ ከቀድሞ የበዛ ሰራዊት ልኮ በተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ውሳጣዊ ክፍል ከመሃሉ ላይ ዙፋኑን ዘርግቶ ተቀመጠ። በዙፋኑም ግራና ቀኝ ሁለት የወርቅ የሮማን አበባዎች ነበሩ። እግዚአብሔርም ሊቀ መላእክት ቅዱስ ሚካኤልንና ሊቀ ሰማዕታት ቅዱስ ጊዮርጊስን ልኮ ዲዮቅልጥያኖስን ዙፋን በገለበጡት ጊዜ እኒያ የወርቅ አበባዎች ከግራ ቀኝ ተገናኝተው በአይኖቹ ላይ ተሰክተው አይኑን አንቁረው አጠፉት። በዚህም ሰራዊቱ አፍረው እየጣሉ ሸሹ ከቤተ ክርስቲያንም በታላቅ ሀፍረት ወጥቶ ወደ በየአንድ አንዱ ምእመን ደጅ እየቆመ ምጽዋይትን መለመን ጀመረ በአንደኛውም ቀን ሰይጣን ተገልጾ እንደምን አለህ ኑሮህስ እንዴት ነው አለው እርሱም ከኔ ራቅ ክርስቲያን በመተታቸው እንደምታየው ይህንን አደረጉብኝ አለው ሰይጣኑም ዐይኖችህን ባበራልህ መንግስትህንም ብመልስልህ ምን ወሮታ ትከፍለኛለህ አለው ይህንንም ካደረክስ በምድር ላይ አንድስ እንኳ ክርስቲያን ሳላስቀር አጠፋቸዋለሁ አለው። ሰይጣንም ከእንግዲህ ወየውልህ፣ ስትሞት ኑሮህ ከእኔ ጋር በሲኦል ነው አለው። በታላቅ ሐዘን ላይ እንዳለ ከሃዲው ዲዮቅልጥያኖስ ክፉ አሟሟት ሞቶ ወደ ዘላለም የሲኦል ኩነኔ ወደቀ። እግዚአብሔርም የዲዮቅልጥያኖስ መንግስትን ባፈረሰው ጊዜ የሮማውያን መንግስት ሹማምንትና ሁላቸው ሰራዊት ተሰብስበው በዘመነ ሐዋርያት ስብከት ከቄሳር ቀላውዲዮስ ዘር የተገኘ የቆንስጣ ልጅ ቆስጠንጢኖስ አነገሱት። የእናቱም ስም እሌን ይሰኛል። በእነዚያ ወራት ሮማውያን ከመንግስታቸው የቄሳርነት ስም አጥፍተው ነበር። ታላቁ ቆስጠንጢኖስ ግን በዚህ ስም ሰየሙት። እርሱም በዚህ ስም አስቀድሞ የተሰየመ ነው። ከእርሱም በኋላ የተነሱ የሮማ ነገስታት ከአሊያኖስ በቀር በዚህ ስም ተሰየሙ። ንጉሥ ቆስጠንጢኖስ በመንበረ መንግስቱ በተቀመጠ ጊዜ ካላውያን ጋር ይዋጋ ዘንድ ወደ በርበር ሄደ። በዚያም ብዙ የሰማይ ከዋክብት ዙሪያውን ከበው በሰማይ ላይ የብርሃን መስቀል ታየ። ያን ጊዜም በዚህ የመስቀል ምልክት ጠላትን ድል ታደርጋለህ የሚል ቃል ተሰማ። ፈጽሞም አደነቀ። ትርጉሙ ምን እንደሆነ አላወቀም፤ ኢአማኒ ነበርና፣ የሚያስረዳው ፈልጎ ከአንዱ ዮሐንስ በስተቀር ከክርስቲያን ወገን ከሰራዊት መሃል ማንንም አላገኘም። እርሱም በከሃዲው አሊያኖስ እጅ በሰማዕትነት ከተገደሉት ሰማዕታት ሁሉ መሃል ተልፎ የተገኘ ነው። እርሱንም ስላየው ምልክት ጠይቆት፣ ዮሐንስም ስለ ጌታችን ኢየሱስ ክርስቶስ ሰውም መሆን፣ ስለ መስቀሉ፣ ከሙታን ስለ መነሳቱና ወደ ሰማያት ስለ ማረጉ ነገረው። በዚያን ጊዜ ማንኛውም የጦር መሳሪያ ላይ የመስቀል ምልክት ያደርጉ ዘንድ አዘዘ። ቀጥሎም አቤቱ ለበርበር አሳልፈህ ባትሰጠኝና በጠላቶቼም ላይ ድልን ብታቀዳጀኝ በፈጣሪነትና በማኅየዊ መስቀልህ አምናለሁ ሲል ለእግዚአብሔር ስለት አድርጎ ከበርበራውያን ጋር ተዋግቶ ድል አደረገ። ከመክስሚያኖስ ጋር ይዋጋ ዘንድ ወደ ሮም ሄዶ፣ መክስሚያኖስም ድል ሆኖ ሲሸሽ ድልድይ ተሰብሮ ባህር ውስጥ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስ ግን በድል አድራጊነትና በታላቅ ደስታ ሮም ሀገር ገባ። የሀገሩ ሰዎችም ሁሉ እያሸበሸቡና እየጨፈሩ ተቀበሉት። የሀገራቸው መድህን የሆነ መስቀልም በክብር ቀበሉት፣ በክብር ቀበሉት። በቆስጠንጢኖስ ላይም ወዳህ የሚባል ደዌ የነበረበት፣ በዚችም ሌሊት መልአከ እግዚአብሔር ተገልጾ ወደ ገዳም ልከህ በጽሙና የሚኖር ባህታዊ አባ ጴጥሮስን አስመጣ፣ በመጣም ጊዜ በአንተ ላይ ጸልዮ በስላሴ ስም ያጥምቅህ ከደዌህም ትፈወሳለህ፣ አለው። ንጉሥ ቆስጠንጢኖስም አሽከሮቹን ፈጥኖ በሌሊት ወደ በረሃ ላከ። የቅዱስ አባ ጴጥሮስ ደቀ መዝሙር ያገኙ መልእክተኞቹን ጩኸት በሰማ ጊዜ ወጥቶ አባ ጴጥሮስ እኔ ነኝ፣ እርሱን ትታችሁ እኔን ግደሉኝ አላቸው። እነርሱም ያለ ሐዘን ወደ ንጉሥ እንሂድ ብለው አባ ጴጥሮስን በፈረስ አስቀምጠው ወደ ንጉሡ አመጡት። ንጉሥ ቆስጠንጢኖስም ባየው ጊዜ ከዙፋኑ ተነስቶ እጅ ነስቶ ተቀበለው። እርሱም በቆስጠንጢኖስ ላይ ጸለየለት በአብና በወልድ በመንፈስ ቅዱስ ስም አጥምቆ ከደዌው ፈወሰው። ሌሎችንም ወደ አምልኮተ እግዚአብሔር መለሳቸው። ንጉሥ ቆስጠንጢኖስም ከእናቱ ሌኒ ጋራም ታላላቅ አብያተ ክርስቲያናትን አሳንጾ መንግሥቱን በእውነት እየመራ ለአርባ ዓመታት ነግሶ አረፈ። እግዚአብሔርም ተነግሮ የማይፈጸም ታላቅ የደስታ ሕይወትን አጎናጸፈው። የተወደዳችሁ ወንድሞችና እህቶች ሆይ ከዚህ ቀደም ባለው ተአምር እንደተናገር ነው በጌታችን ኢየሱስ ክርስቶስ ኃይል ሊቀ ሰማይታት ቅዱስ ጊዮርጊስ እጅ በክብርት ቤተ ክርስቲያኑ ውስጥ ያደረጋቸው ተአምራት ስሙ ከሃዲው ዲዮቅልጥያኖስ አስወግዶ በንጉሥ ቆስጠንጢኖስ እጅ ሕዝቡን ወደ አምልኮተ እግዚአብሔር መልሷአልና የሊቀ ሰማይታት ቅዱስ ጊዮርጊስን ጸሎቱና፣ በረከቱ፣ አማላጅነቱ ዘወትር በየጊዜውና በየሰዓቱ ከሁላችን ጋር ይሁን ለዘላ አለሙ አሚን። አርኬ ሊቀ መላእክት ቅዱስ ሚካኤል የመራህ መምለኬ ጣዖት ዲዮቅልጥያኖስንም ከመንበሩ ገልብጠህ ይጥሉት ዘንድ ዐይኖቹም ይታወሩ ዘንድ ድንቅ ተአምራትህን የገለጥክ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ልቤን አድክመው የወደዱትን ሊያደርጉ የሚመኙትን ሁሉ ታስወግዳቸው ዘንድ እለምናሃለሁ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለ